ጽናት ድራማ ላይ እንግዲህ ጽናት እስከ ዛሬ የለፋችበት የደከመችበት ነገር በሙሉ ከንት ሆኗል ማለት ነው። ምክንያቱም ጽናት ምትለፈው ኪራና ሀሴት እንዲጋቡ ነበረ የአባቱ ምኞት ሳይሳካላት ቀርቷል። ምክንያቱም ምረትን እንዳገተቻ ሲታወቅባት እንግዲህ እቤት ወጥታ ሄዳለች ማለት ነው። ጥላቸው ሄዳለች ማለት ነው። አሴት እንግዲህ የኪራ ሚስት ከመሆን እንግዲህ ወጥቶ ከመጥፋትን መርጣለች ማለት ነው። ምረትም እንግዲህ ያው የታሰረችው ነገር ስትፈታና ሲሻላት ያው እሷ እንዳገተቻት ትናገራለች ማለት ነው ሶ ሀሴት እስከነ ጓደኛዋ ጠላታቸው እንደነበሩ በሰላም ዛቤት እንዳልመጡ ያውቃሉ ማለት ነው። መጀመሪያውም እንግዲህ ለምረት ሁለቱም የተለያየ ነገር ነግረዋቸው ነበረ። የሀሴት ጓደኛም ብዙ ነገር እንደበደለችው እንዳስከፋችውና ሊበቀላት እንደሚፈልግ፣ በእሷ ምክንያት ትምህርቱን እንዳቋረጠ፣ ሀሴትም በጓደኛዋ ምክንያት ትምህርቷን እንዳቋረጠች በሱ ምክንያት ለምረት ነግራት ነበር። ሁለቱ ጓደኛሞች እንደሆኑ ጽናትና ኪሩቤል አያውቁም ነበረ። ኪራም እንግዲህ ይሄ ጓደኛው እንደሆነ ዘመዳቸው እንደሆነ የሚያውቀው ጽናት ብቻ ናት። ሀሴት ለኪራሚስት ልትሆን እንደመጣች የምታውቀው ሀሴት ደግሞ የኪራሚስት እንደምትሆን አታውቅም ነበር እዚህ ቤት ስትመጣ። ዞሮ ዞሮ ግን የታቀደው ነገር ከሽፏል። እንደዚህ በመሆኑ ደግሞ እኔ በጣም ደስ ብሎኛል። ምክንያቱም ጽናት ዝም ብላ ድርቅ ብላ ኪሩቤልን የጎዳቸው ነበር። ኪራ ደግሞ የምር ልቡ ተሰብሮና ና ተስፋ ቆርጦ ከሀሴት ጋር መቀራረብ ጀምሮ ነበረ ጽናት እንዳሰበች ሆነላት ነበር። ነገር ግን በመሀል ይሄ ነገር ተፈጠረ። ይሄ ልጅ ባይመጣ ኖሮ ኪራና አሴት ይጋቡ ነበር። ግን ደግሞ ፈጣሪ እንግዲህ አንዳንዴ ያያችሁ፣ በልፋት በጥረት ሳይሆን ፈጣሪ ያለው ነገር ነው የሚሆን። እንግዲህ ከዚህ በኋላ ጽናትና ኪሩቤል ፍቅራቸውን እንደ ድሮ ይቀጥላሉ ብዬ አስባለሁ። ጽናትም ለኪራ እንግዲህ የተፈጠረውን ነገር በሙሉ የምትነግረው ነው የሚመስለኝ። ምክንያቱም ናሆም ያውቃል ምረት ታውቃለች። የማያቀው ኪራ ብቻ ነው ጽናትን እንግዲህ አባቱ እንዳስፈራራት ሀሴትን ሊያገባት እንደሚፈልግ የነገራት እንጂ ከዛ ውጭ ሌሎቹ በሙሉ አያውቁም ነበር እሱ። አሁን ግን ሁሉን ነገር በግልጽ አድርጋ ያው እያስመሰለች እንደነበር ትነግረዋለች። ይህን ነገር ሲሰማ ደግሞ ኪሩቤል እንዴት እንደሚደሰት መገመት አይከብድም። ነገር ግን ኪራን ቢያስደስተውም ይህ ነገር ግን አባቱ እንደዚህ ማድረጉን ሲነግረው ምናልባት ሊጣሉ ይችላሉ አባቱ ጋር አባቱ ጋር ተጣሉ ማለት ደግሞ እንግዲህ ጽናትን እንደሚያገባት ከነገረው ላይረዳው ይችላል። ዞሮ ዞሮ ግን ጽናት ቀድማ አለመናገሯ ጎድቷታል። ቢጎዳትም ግን ያው ፈጣሪ ያለው ስለሚሆን ሀሴት መውጣቷ ደግሞ በጣም ትልቅ አድቫንቴጅ አለው ማለት ነው። እኔ ግን ግራ የገባኝ ነገር ሀሴት እዚህ ጋ ልጁ ጋር ሰጣ ገባ የገባችበት ምክንያት ምንድን ነው? ልጁና ሀሴት እዚህ ቤት ውስጥ መጥተው ምንድን ነው ቆይ ይሄ ልጅ ማለት ነው የሀሴት የድሮ ጓደኛዋ። ከሀሴት ጋር የሚያጋጫቸው ነገር ምንድን ነው? ያው አንዱ ጽናትን ስለሚፈልጋት ጽናት የእሱ እንድትሆን ማድረግ ነበረ። ነገር ግን እንደዛ ለማድረግ ደግሞ ይሄን ያክል መንገድ መጓዝ አይጠበቅባቸውም ነበር። ምረት ደግሞ ያን ነገር እንዳትናገር እስከ ሶስት ቀንስ መቆየት ለምን አስፈልጋት? ቆይ ሶስት ቀን ቆይቼ እወጣለሁ። እኔ ግን ሀሴት ሌላ መሽን ያላት ይመስለኛል። እዚህ ቤት የመጣችው ለሌላ ነገር ነው የሚመስለኝ። ትክክለኛውን መንገድ ፈልጋ አይደለም። ለማረፍም አይመስለኝ ወይስ ደግሞ ከአባቷ ጋር ተማክራ ያኔ አግብታ እንደምትመለስ ለአባቷ ቃል የገባውለት ነገር አለ። ለአባቴ እያለች ነበር። ሰው አግብቶ መመለስ ነው ፕላኗ። ምን እንደሆነ ፕላኗ ባይታወቅም፣ ያው እንግዲህ ምረትን አሰቃይ ተዋት ነበረ። ናሆም ደግሞ እሱ ያስቀየማት መስሎት እየተጸጸተ እያለቀቀሰ ነበረ እንደዚህ በቀላሉ ትቀየመኛለች ብዬ አላሰብኩም ወይኔ ወይን እያለ ነበረ ግን ደግሞ እሱ እንዳሰበው ሳይሆን በሌላ መንገድ ነው ነገሩ እየሆነው ማለት ነው ዞሮ ዞሮ ግን ምረት ከገባችበት ወጥመድ በመውጣቷ እኔ በጣም ደስ ብሎኛል። በነገራችን ላይ እዛ ድራማ ላይ በጣም ነው የምትመቸኝ። እርጋታዋ፣ ሰከን ማለቷ በጣም ደስ ይለኛል። የምረት የጽራት የዋነቷ ቡቡነቷ፣ በቃ ሁለ ነገሯ ልክ የቤት ሰራተኛ ገጸ ባህሪ የተላበሰችው ነገር በጣም ደስ ይለኛል ሆና ነው የምታው ነው በቃ በቃ በተግባር የምትተውን ነገር ናት ጽናት ማለት ነው። ኪሩቤል ደግሞ ያው እልሁ ጉራው ምናምን ደስ ይለኛል። ሌላ ደግሞ እቺ ቀባጫ ማለት ነው የጽናት ጓደኛ ደግሞ በስመ አብ ቅብጠቷ ቀልዷ ምናምኗ በጣም ነው ደስ የሚለኝ። ናሆምም እብደቱ ቀልዱ ምኑ በቃ እኔ እንጃ፣ እዛ ያሉት ክሮዎች በሙሉ እኔ በጣም ነው የሚመችኝ፣ ደስ ይለኛል ማለት ነው። በቃ ሁሉም ማለት ነው። እኔ በጣም የደበረኝ ማንዶ ታውቃላችሁ፣ አሁን የመጠው ልጅ ኧረ በስመ አብ እና ከቤት የባሰ ጨምዳ ዳፊት ማለት ነው። የፊቱ ክፋት እንዴት ፈልገው ሳገኙት እናንተ! ረብስ ማአሙልድ እንደው እኔ ቸከነም ያረገኝልሽ ሳይሆን ማለት ነው። ኮሰኮስ አባጭ ጓሬ ፊት የመሰለ እኔ በጣም ነበር የደበረኝ፣ እዚህ ድራማ ላይ ማለት ነው። እየመጡ ከተጨመሩት ሁሉ እኔ ደስ የምትለኝ የጽናት ጓደኛ ናት። ቀበጥናት፣ ጨዋታዋ ምን በጣም ደስ ይለኛል። ከዛ ውጭ ግን አሁን የመጡት እንደው እቺ እንትና ራሱ በጣም ነው ደበረኝ። አሁን አብረው የመጡት እነዚህ ሁለቱ ሀሴትን ብትሆን እኔ አትመቸኝም። ድርቅ ያለ ነገር ነው ወሬዋ ሁሉ በቃ ቁም ነገር ቁም ነገር ቁም ነገር ያጫውታታል እሷም አትመቸኝም ከበፊት ደግሞ ያው ሶሲ ትንሽ ቅብጠቷ ደስ ቢለኝም ግን ደግሞ በጣም ሰውን ትገለፍጣለች እና ቤቲና ሶሲ እንግዲህ ከዚህ ድራማ ሪሙቭ ተደርገዋል ማለት ነው ስለጠፉ ደስ ያለው ካለ እኔ በጣም ደስ ብሎኛል ቤቲና ሶሲ በፊት በጣም ነበሩ የሚያቃጥሉኝ አሁን ደግሞ ሌላ ተተኩ እነዚህ ሁለት አቃጣይ እነዚህ ሁለት አቃጣይ ሲሄዱ እንግዲህ ማን ይመጣል እንግዲህ ያው ሀሴት ምሩን ክላሷ ውስጥ ስታጣት እንግዲህ ያደረገችው ነገር ተሰምቷት ይመስለኛል። ደብዳቤ ጽፋላቸው ለሁሉም እንግዲህ ህይወት ውስጥ ብትገባ በሽጉጥ ብዬ ነው መገላገልህ እያለችው ነበር እኔ ሲመስለኝ፣ ና ስገምት። እንደውም ሀሴት እዚህ ቤት የመጣችው ጽናትን ለዚህ ልጅ ለማድረግ ይመስለኛል። ከመጀመሪያውም የራካት የጓደኛው ይመስለኛል። እንደዚህ ካላደረግሽልኝ የራቆት ቪዲዮ ለቅብሻለሁ እያለ ያስፈራራት ይመስለኛል እዚህ ቤት ከመጀመሪያውንም የመጣችው ሲመስለኝ እኔ ስገምት ማለት ነው እንጂ እንዴት ሊገናኙና ሊገጣጠሙ አይችሉም ማለት ነው። ዞሮ ዞሮ ግን ከዚህ በኋላ ካስፈራራኸኝ በአባቴ ሽጉጥ ብዬን የምገላገልህ አጠገቤ እንዳትደርስብኝ ብለው እንግዲህ እዛ ቤት ውጥታ ሄዳለች ማለት ነው። እሱም እንግዲህ እዛ ቤት ለመውጣት ሻንጣውን መጠቀላለል ጀምሮ ነበረ እዛ ቤት ሳትወጣ ኪራና ነጽናት ቢያገኟት ኑሮ ምን እንደሚያደርጓት ስለምታቅ፣ ናሆም ሳይቀር ምን እንደሚያደርጓት ስለምታቅ፣ ያው ቀድማ ወታ ሄዳለች ማለት ነው እንግዲህ ምረትም ትናገርብኛለች በማለት ማለት ነው። ወታ በመሄዳቸው ደስ ብሎኛል። ምክንያቱም ጽናትና ኪሩቤል አሁን ፍቅራቸውን እንደ ድሮው ማጣጣሚ ይጀምራሉ ማለት ነው። ጽናት የተጋረጠው መሰናክል ከፊቷ ላይ ለቀቀ ማለት ነው። እሷ ያሰበችውና የሆነው ሌላ ሆኗል። እሷ ማጣበስና ማጋባት ነበረ ስራዋ። እንግዲህ ምናልባት ደግሞ አባቱን ልትፈራ ትችላለች። ምን ይለኛል፣ ምን ያደርገኝ ይሆናል ብላ አባቱን ልትፈራው ትችላለች። ነገር ግን ካስረዱት ይክር አባትም ቢሆን የማይረዳበት ምንም አይነት ምክንያት አይኖረውም። በቀጣይ ክፍል እንግዲህ የሚፈጠረው ያው ጽናት ሁሉንም ነገር አፈራርጣ ትናገራለች፣ ምረትም እንደዛው ትናገራለች ማለት ነው። ሀሴትና እሄ ልጅ ያላቸው ግንኙነትም በደንብ ይፋ ይወጣላቸዋል ማለት ነው። ኪርዊል ባያውቅም አሁን ግን ሁሉም ነገር ይገላለጣል ማለት ነው። ጽናትም እስከ ዛሬ ያደረገችውን ነገር ሁሉ ተናግራ ኪራን ይቅርታ ምጠይቅ ነው የሚመስለኝ። ኪራን ቢሆን በምላሹ ይቅርታ ይጠይቃታል፣ ምክንያቱም ምን እንደሆነች ሳያውቅ ስለፈረደባትና ስለገለፈጣት ይቅርታ ተጠያይቀው ፍቅራቸውን እንደ በፊቱ አጣጥመው የሚቀጥሉ ይመስለኛል። ከዛ ደግሞ አባቱ አሴት ዛቤት ወጣሽ ሲባል ሊመጣ ይችላል። ከመጣ በኋላ ደግሞ ምን የሚፈጠር ይመስላቸዋል? ግምታችሁን አስቀምጡ። እስከዛው ድረስ ባይ ባይ። ይወዳቸዋል።